የአግዚለሪ ወይም ደግሞ የብብት ሽታ በጣም ብዙ ሰው የሚቸገርበት ነው። ታዲያስ ይሄ የብብት ሽታ ከምን ምክንያት ሊመጣ ይችላል? መከላከያ መንገዶችስ ምንድን ናቸው? እንደዚህም ደግሞ ምን አይነት መድኃኒት መጠቀም አለባቸው የሚለውን በዝርዝር አብረን እንወያያለን። ቆይታችን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ይስጥልኝ። የጤና ከሬቱ ቻናላችን ቤተሰቦች እንዴት ናቸው? ደህና ናቸው። እግዚአብሔር ይመስገን። ይህ በየሳምንቱ ስለ ጤናችን አብረን የምናዋይበት ፕሮግራም ነው። የዛሬ የመወያያ ርዕሳችን የሚሆነው ስለ ከፍተኛ የብብት ጠረን ነው። የብብት ጠረን እንደሚታወቀው ከተለያየ ምክንያት ነው የሚመጣው። ታዲያስ ዋና ዋና የብብት ጠረንን የሚያመጡ ምክንያቶችን እና መከላከያ መንገዱን እንደዚሁም ደግሞ የብብት ጠረን ካለባችሁ ምን አይነት መድኃኒት መጠቀም አለባችሁ የሚለውን በዝርዝር ዛሬ አብረን እናያለን። ቆይታችሁን ከኔ ጋር አድርጉ። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ ላይክ ሼር በማድረግ ደሰት ይሆኑላችኋለሁ ወደ ውይይቱ አብረንለት ታዲያስ አብዛኛው ሰው የብብት ጠረን ያስቸግረዋል የብብት ጠረን ደግሞ የሚመጣበት ዋናው ነገር የብብታችን ስር ላብ በጣም ሲበዛ ወይም ደግሞ በጣም ብዙ ሲመነጭ ነው የብብት ጠረን ከተለያዩ ምክንያት ነው የሚመጣው ከምክንያቶች መካከል በአንደኛ ደረጃ ላይ የምናየው በስዊት ግላንድ ምክንያት ነው ይሄ የስዊት ግላንድ ወይም ደግሞ ላብን የሚያመነጭ እጢ አፖክራይን ይባላል። ይሄ እጢ ታዲያ በጣም ፕሮቲን ሪች የሆነ ላብ ወይም ደግሞ በፕሮቲን የተሞላ ላብ በብብታችን ስር እንዲኖር ያደርጋል ማለት ነው። ይሄ በፕሮቲን የተሞላ ላብ ደግሞ ብብታችን ስር ሲያልበል ባክቴሪያ እዛ አካባቢ ላይ በመራባት የብብት ጠረን እንዲኖር ያደርጋል ማለት ነው። ሁለተኛው ምክንያት ከንጽህና ጉለት ነው። ይሄን ስላቸው በጣም ብዙ ሰው በስራ ይጠመዳል ወይም ደግሞ በተፈጥሮ በጣም ብዙ ላብ ያለበዋል ማለት ነው። ከዚህ ምክንያት የተነሳ ታዲያ በጣም ብዙ ላብ ሲያለበው ብብቱ ስር ባክቴሪያ ሊራባ ይችላል። ያኔ ደግሞ የብብት ጠረን በቀላሉ ሊከሰት ይችላል ማለት ነው። እንደዚሁም በተጨማሪ ሶስተኛው በጣም ታይት የሆነ ወይም ደግሞ ጥብቅ አድርጎ የሚይዛቸው ልብስ በተለይ እዚህ ብብታችሁና ጦታችሁ አካባቢ ላይ እንደዚ አይነት ልብስ የምትለብሱ ከሆነ በቀላሉ ሰውነታችሁ ሊሞቃችሁና ሊያልባችሁ ይችላል። ያኔ የሰውነታችሁ ላብ በጣም ይጨምራል። በዛን ሰዓት ደግሞ ባክቴሪያ በቀላሉ ብብታችሁ አካባቢ ላይ ሊራባ ይችላል። ይሄ ደግሞ ለብብት ጠረን እንደ ምክንያት ይወሰዳል ማለት ነው። ሌላው ስፓይሲ ምግቦችን የምትጠቀሙ ከሆነ እንደዚሁም ደግሞ ካፌን በተደጋገሚ አልኮል የምትጠቀሙ ከሆነ ከሰውነታችሁ ውስጥ የሚወጣው ላብ በጣም ሽታ ሊኖረው ይችላል። እንደዚሁም በተጨማሪ የሆርሞናል ቼንጅ ሲኖር በተለይ በፑበርቲ ታይም ይህ ማለት በወጣትነት በጉርምስና ጊዜ ከፍተኛ የሆነ ላብ ያለባቸዋል። ይሄ ላብ ደግሞ ለብብት ጠረን ምክንያት ሊሆን ይችላል። እንደዚሁም በተጨማሪ በጣም ስትረስ ፉል ስትሆኑ፣ በጣም ስትጨናነቁ የሰውነታቸው ሆርሞን ይቀየራል። በዚህም ጊዜ በጣም ሊያልባቸው ይችላል። ሌላው በተጨማሪ የሜዲካል ፕሮብሌም ካላችሁ፣ ይሄ ማለት የጤና ችግር ካለባችሁ ለምሳሌ የሱካር ታማሚ ከሆናችሁ፣ በጣም ከፍተኛ የሆነ የሰውነት ውፍረት ወይም ደግሞ ኦቤሲቲ ካለባችሁ፣ በተጨማሪ ኢንፌክሽን ካለ ከሰውነታችሁ የሚወጣው ላብ ሽታ ይኖረዋል ማለት ነው። ታዲያስ እነዚህ ዋና ዋና የብብት ጠረንን የሚያመጡ ምክንያቶች ከሆነው በምን መልኩ መከላከል አለባችሁ ብለን ስናይ በአንደኛ ደረጃ ላይ የምናየው ሻወር መውሰድ ወይም ደግሞ መታጠብ ነው። ከስራ በኋላ ሲያልባችሁ ወይም ደግሞ በጣም ሰውነታችሁ ወፍራም ሆኖ ሰውነታችሁ ዝም ብሎ የሚሞቅና የሚያልባቸው ከሆነ ካላባችሁ በኋላ በደንብ መታጠብ፣ ሻወር መውሰድ ያስፈልጋቸዋል። ሌላው አንቲባዮቲክ የሆኑ ሳሙናዎችን መጠቀም አለባችሁ። እንደዚሁም በተጨማሪ ብብታችሁ ስር የሚገኘው ጸጉር በየጊዜው በጣም ሳያድግ መላጨት አለባችሁ። ይሄ ባክቴሪያ እዛ አካባቢ ላይ እንዳይራባ፣ ለባክቴሪያ መራባት ምቹ እንዳይሆን ያደርግላቸዋል። ስለዚህ ጸጉር ቶሎ ቶሎ እንዳያድግ በጊዜው ማንሳት ያስፈልጋቸው ማለት ነው። እንደዚሁም በጣም ቀለል ያሉ ልብሶችን መልበስ፣ አየር ሊያስገባ የሚችሉ ልብሶች፣ ኮተን የሆኑ ልብሶችን መልበስ ያስፈልጋቸዋል። ኮተን የሆኑ ልብሶች የጌታቸው አካባቢ ላይ የሚያለባቸውን ላብ ራሱ መጠጥ አድርጎ አብዞር ባድርጎ ሊይዝላቸው ስለሚችል እንደዚ አይነት ልብሶች የምትጠቀሙ ሞር የተሻለ ነው የሚሆነው። ለዛውም የምትለብሱትን ልብስ ቶሎ ቶሎ መቀየር ነው። ስፔሻ ካላባችሁ በኋላ ለምሳሌ ስራ ሰርታችሁ መታችሁ ሊሆን ይችላል። የሆነ ጉዞ ሄዳችሁ ሊሆን ይችላል። ሰውነታችሁ ደግሞ ወፍራም ሆኖ ቶሎ ቶሎ የሚያልባቸው ከሆነ ብሎ ልብሳችሁን መቀየር ያስፈልጋቸዋል ማለት ነው። እንደዚያው ደግሞ ቁጭ ብሎ የተቀመጠ የቆየ ልብስ መልበስ የለባችሁም። ንጹሕ የሆነና የታጠበ ልብስ ብትለብሱ መር ይመከራል። እንደዛው ቅድም ያልናቸው ምክንያት ሊሆን የሚችሉ እንደ አልኮል፣ ስፓይስ የሆነ ፉድ ልክ እዚህ ላይ የሚገኙትን እንደ ካፌን፣ እንደዚህ አይነቶችን ማስወገድ ያስፈልጋቸዋል። ታዲያ እነዚህን ሁሉ በቤት ውስጥ ማድረግ ያለባችሁን አድርጋችሁ በቅድመ ጥንቃቄዎችን ማድረጋችሁ ምንም አይነት ለውጥ የማይኖረው ከሆነና አሁንም የብብት ጠረን የሚቀጥል ከሆነ የተለያየ አይነት መድኃኒቶችን መጠቀም አለባችሁ። ይህም በክሬም መልክ እንደዚሁም ደግሞ በተለያየ አንቲባዮቲክ መድኃኒቶችን መጠቀም ትችላላችሁ ማለት ነው። ቶፒካል ወይም ደግሞ በክሬም መልክ የምትወስዱት የተለያዩ ስትሮንግ አልሙኒየም የሚሆኑ ክሬሞች አሉ። ከዛ መካከል አንዱ አንቲስፔራንት ክሬሞች አሉ። ድራይሶል የምንለው ክሬም እንደዚሁም በተጨማሪ ድሬክሎር የምንለው ክሬም አለ። ልክ እዚህ ላይ የምታይዋቸው ክሬሞች ብብት አካባቢ ላይ ጠረን የሚያስቸግራችሁ ከሆነ እዛ አካባቢ ላይ በመቀባት ሽታውን መከላከል ትችላላችሁ ማለት ነው። ታዲያስ እነዚህ መድኃኒቶችን ሞር ኢፌክቲቭ እንዲሆነ ወይም ደግሞ ሞር በደንብ እንዲሰራላችሁ ማታ ማታ ብትቀቡ ነው የሚመረጠው። ሁለተኛ በዶድረንት መልክ አለ። እዚህ ላይ እንደምታዩት ይህን መጠቀም ትችላላችሁ። በዚህ ሰዓት ምንም አይነት ላል እንዳይኖረው እና ሽታ እንዳይኖር ያደርግላችኋል። ሌላ በተጨማሪ የተለያዩ አንቲባዮቲክ የሆኑ ክሬሞችን መጠቀም ትችላላችሁ። ይሄ ክሬም ታዲያ በብት አካባቢ ላይ የሚራቡ ባክቴሪያዎች እንዳይኖሩ እያደርግላቸዋል። ከነዚህ ክሬሞች መካከል አንዱ ፉሲዲክ አሲድ የሚባል ነው። እዚህ ላይ ምስሉን የምታዩት ነው። እንደዚሁም በተጨማሪ ክሊንዳ ማይሲን የሚባል ክሬሞች አሉ። እነዚህ ክሬሙ ታዲያ አንቲባዮቲክ ናቸው። ብብታቸው አካባቢ ላይ ባክቴሪያ እንዳይራባ ይከላከልላቸው ማለት ነው። በተጨማሪ አንቲባክቴሪያል የሆኑ ሳሙናዎች እነሱም ሳሙናዎች መጠቀም ይቻላል። ከነዚህ ክሬም የሚያልፍ ከሆነና በክሬም ምንም አይነት ለውጥ የማይኖረው ከሆነ በመርፌ መልክም ይሰጣል። ለምሳሌ ቦቶክስ ኢንጀክሽን የሚባል መርፌ አለ። ይሄ የሚደረገው በጤና ባለሙያ ወይም ደግሞ በዶክተር ታይቶ የሚታዘዝላቸው ነው። ከአቅም በላይ የሆነ ላብ ሲኖር እና ሽታ ሲኖር የሚታዘዝ መድኃኒት ነው ማለት ነው። በመርፌ መልኩ ነው። ይህንን መርፌ ስትወጉ ከፍተኛ የሆነ ላብ እንዳይኖር እና ሽታ እንዳይኖር ያግዛቸዋል ማለት ነው። እንደዚሁም የሚዋጥ አንቲባዮቲክ መድኃኒቶች ይሰጣቸዋል። ይሄ የሚደረገው ኢንፌክሽን ካለ ወይም ደግሞ ቆስለት አለ ተብሎ ከታሰበ ነው ይሄ መድኃኒት የሚወጣው መድኃኒት የሚሰጣቸው። ይሄ በጤና ባለሙያ ታይቶ የሚታዘላቸው ነው። ከፍተኛው የመጨረሻው በሰርጀሪ መልክ የሚሰራው ቅድም ያልኳችሁ የላብ እጢ ወይም ደግሞ ስዊት ግላንድ የሚባለው በሰርጀሪ መልክ የሚወጣበት መልክ አለ። ያ በጣም ሬር ነው፣ ብዙ ጊዜ የማይሰራ ነው። ያ ደረጃ የሚደረሰው በጣም ከፍተኛ የሆነ የስነ ልቦና የሚጎዳ ችግር ከኖረ በሱ ምክንያት ህይወታችሁ ላይ ደግሞ ጤናችሁ ላይ ከፍተኛ ሆነ ችግር የሚያመጣ በስነ ልቦና ሳይኮሊጋ የሚጎዳችሁ ከሆነ በሰርጀሪ ያ ስዊት ግላንድ እንዲወጣ ይደረጋል። ይሄ ግን በጣም ሬር ነው። በጣም ያደጉ ሀገራት ውስጥ ነው የሚሰራው። ግን ብዙ ጊዜ አይሰራም። እንደ አንዱ ትሪትመንት የሚወሰድ ማለት መሱን ሌላው ማወቅ ያለባችሁ ነገር፣ ዶክተር ሊያይላችሁ የሚገባው ነገር ብብታችሁ ስር የሚያሳክካችሁ ከሆነ በተለይ ደግሞ መግል ይዞ በጣም የሚያሳክካችሁ እና ሽፍታ የሚኖረው ከሆነ ቶሎ ብላችሁ ወደ ጤና ተቋም በመሄድ መታየት እያስፈልጋችኋል ማለት ነው። ታዲያ ስለ ዛሬ አጠር ያለ ሁኔታችን ይህን ይመስል ነበር። ቆይታችን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ሳምንት በሌላ ፕሮግራም እንገናኛለን። በድጋሚ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የምንላችኋለሁ። አመሰግናለሁ። ቸር ሰንብት ነው።